የብርቱካንን ቪዲዮ ኢቤስ ለምን አወረደው? በትላንትናው ምሽት የኢቤስ ፕሮግራም ላይ የተመለከትነው እጅግ ሰቅጣጭና አስከፊ መረጃን ይዞ የወጣው የብርቱካን ታሪክ ኢቤስ ቪዲዮን ለማጥፋት ተገደዋል። ከሰው መሞትና መጎዳት ይልቅ የባለስልጣን ክብርና የሚሰሩትን ጉድ እንዳይታወቅ ለመሸፋፈን የማያረጉ ጥረት የለም። ታዲያ በርካቶችን በእንባ ያስለቀሰና ያሳዘነ የብርቱካን ታሪክ እንቃኘዋለን። አሊዶር ላይ የታገቱት 58 ሰዎችን ለመልቀቅ ታጣቂዎቹ በአንድ ሰው እስከ 1.5 ሚሊዮን ብር እየጠየቁ ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ አብራችሁን ስትቆዩ እነዚህን መረጃዎችን እንቃኛቸዋለን። ሀሳብ አስተያየታችሁን በኮሜንት አሳውቁን። ወደ መረጃው ሰሞኑን በአገራችን የምንሰማው አሳዛኝ ነገሮች እጅግ እየሰፉ እየመጡ ነው። የሴት እህቶቻችን ጥቃት፣ ሞት ይቁም እያልን ሳንሰለች እየጮህን እንገኛለን። ታዲያ ትላንት በማህበራዊ ሚዲያ ላይ የተለቀቀው ቪዲዮ በጣም የሚያሳፍር አሳዛኝ ድርጊት ተመልክተናል። ነገሩ እንዲህ ነው። ይህንን ታሪክ በርካቶች ራሳቸውን ተቆጣጥረው ለማየት ተቸግረዋል። ከደንቢዶሎ ተማሪዎች መካከል በፈጣሪ ተአምር ያመለጠችው ልጅ ስቃይን የሚገልጸው ቪዲዮ ከዩቲዩብ ከማስወረድ ባለፈ ፋይሉን የተጫነበት ኮምፒውተርና ካሜራ መወሰዱ ተነግሯል። ወደ ኢቢኤስ ቴሌቪዥን ያመራው ቡድን ይህንን ንብረትና ካሜራ ወስዷል ሲባል ቆይቷል። ከባድ የህይወት ፈተና የታየበት የብርቱካን ህይወት ብርቱካን ተወልዳ ያደገችው ጎጃም ሰናን ወረዳ ነው። ብርቱካን አባቷ መሰደዱንና እናቷ በወሊድ ምክንያት ህይወቷ ማለፉን ተናግራለች። ብርቱካን እስከ ስምንት ዓመቷ አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበረ። እስከ ስምንተኛ ክፍል የመጀመሪያ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የአስራ ሁለተኛ ክፍል መልቀቂያ ፈተና ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ተከታተለች። ከዛም በዩኒቨርሲቲ የሁለተኛ ዓመት ተማሪ ሆነች። ምሽት ከላይብረሪ ስትመለስ በግቢ ውስጥ ረብሻ ተከሰተ። ከውስጥም ከውጪም ተኩስ ነበረ። ቶሎ አምልጡ በማለት እዚህ ግቢ መኪና ውስጥ ግቡ ብለው ጫካ ገቡ ብላለች። እናም ከግቢው ጫካ ከሄዱ በኋላ ምን ተፈጠረ? የፈለግናችሁ ለስልጠና ነው አብራችሁን ትሆናላችሁ ብለው ጫካ አስቀመጡን። በጣም የመከራ ጊዜ ነበረ። የሚበላ የሚጠጣ ማግኘት አስቸጋሪ ነበር ትላለች ብርቱካን። ጊዜው ሄደ፣ አመት ከስድስት ወር ተቆጠረ። አሁን ስራችን እንጀምር በማለት ሁላችንንም ልብስ አስወልቀው አሰለፉን። እኔ ስድስተኛ ነበርኩ። እየተፈራረቁ ነበር ሚደፍሩን። ከዛ በኋላ ሰውነቴ ደንዝዟል፣ በፌሮ የወጉኝ ነበር ትላለች። በስድስተኛ ቀን ስነቃ ደም እየፈሰሰኝ ነበረ። ነገ ህይወቴ ይለወጣል ነገ ጥሩ ቦታ እደርሳለሁ ያልኩት ልጅ መጨረሻ እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለኝም። መጨረሻ ላይ የጎዳና ተዳዳሪ ነበር የሆንኩት ብላለች። እጅግ በጣም አሳዛኙ ከተናገረችው የህይወት ታሪኳ በስድስተኛ ቀኔ ስነሳ ደም ይፈሰኝ ነበረ። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ እደርሳለው ያልኩት ልጅ መጨረሻ እንደዚህ ሲሆን በጣም ከፋኝ፣ በጣምም አዘንኩኝ። እራሴን እዚህ ቦታ አልጠብቀውም ነበር ትላለች። ህይወቴን በምን መልኩ ነው የምቀጥለው የሚለው ነገር፣ አይዞሽ የሚለኝ ሰው ከጎኔ ሰው ሳጣ መጨረሻ ላይ የጎዳና ተዳዳሪ ሆንኩኝ። ያን ሁሉ በደልና ስቃይ ያደረሱባቸው ሰዎች ጫካ ውስጥ ጥሏዋት ይሄዳሉ። ብርቱካን ቀኗ ሲገፋ እርጉዝ መሆኗን አወቀች። እንዲህ ያለው ነገር ለብርቱካን በቧ ላይ ቆርቆሮ ነበር የሆነባት። እንዳለችው ተምሬ ነገ ሰው እሆናለው፣ ለሰው ህመም መፍትሄ እፈጥራለው፣ እቺን አገር እና ህዝቧን በሙያ አገለግላለሁ ብላ ያለች ልጅ እንዲህ ባሉ የመከራ ትብታቦች ተተብትባ መቅረቷን የሰማን ሁሉ ልባችን በብዙ በብዙ አዝኗል። አሁን ብርቱካን የልጅ እናት ነች። ባልጠና አካሏ ላይ የደረሰው በደልና ግፍ ሳይደርስ ደግሞ እናት ሆናለች። እናትነቷ ላይ ደግሞ እርሷም ልጇም ታማሚ ናቸው። ብርቱካን ዛሬም ተስፋዋ ከዓለት የገዘፈ ነው። ያ በብዙ አምክራ ትቀጥልበት የምትሻው ትምህርቷም ዛሬም የቀን ቅዠት የሌት ህልም ነው። ኢትዮጵያውያን አግዙኝ፣ ትምህርቴን መከታተል እፈልጋለሁ። ታማሚ ልጅ አለኝ፣ እኔም የልብ ታማሚ ነኝ ትላለች። መለወጥ፣ መደገፍ ህይወቷ ድጋሚ እንዲለመልም ተስፋ እንዲኖራት ትፈልጋለች። አሊዶር ላይ የታገቱት 58 ሰዎች ለመልቀቅ ታጣቂዎች በአንድ ሰው እስከ 1.5 ሚሊዮን ብር እየጠየቁ ነው ተባለ። ከአራት ቀናት በፊት በኦሮሚያ ክልል ሰሜን ሸዋ ዞን በፍቼና ጎሐጽዮን ከተሞች መሀል የታገቱትን 58 ዜጎች ለመልቀቅ ታጣቂዎቹ ከፍተኛ ገንዘብ እየጠየቁ እንደሆነ ታውቋል። በአውቶቢስ ሲጓዙ አሊዶር ተብሎ የሚጠራው ስፍራ ላይ ከታገቱት ዜጎች መሀል ህፃናት፣ ዕድሜያቸው የገፋ አዛውንት እንደሚገኙበት ምንጮች ለመሰረት ሚዲያ ጠቁመዋል። መጋቢት 8 ቀን የተፈጸመው ይህ እገታ በመንግስት ሚዲያዎችም ሆነ በባለስልጣናትም ምንም ቃል ያልተተነፈሰበት መሆኑ እጅጉን እንዳሳዘናቸው የታጋች ቤተሰቦች ገልጸው አሁን ላይ የቻሉትን ለመሰብሰብ በየቤቱ እየዞሩ እየለመኑ እንዲሁም በሶሻል ሚዲያ ለህዝቡ የእርዳታ ጥሪ እያቀረቡ መሆኑን ጠቁመዋል። በዚህ መስመር ከዚህ በተደጋጋሚ እገታዎች የሚፈጸሙ ሲሆን በአካባቢው የኦሮሞ ነፃነት ሰራዊት አባላት በስፋት እንደሚንቀሳቀሱበትም ይታወቃል። ተስፋችን ገንዘቡን ተበድረንም ሆነ ለምነን መክፈል ነው። ልጆቻችንን የሚያድንልን አካል አለ ብለን አናምንም ያሉ አንድ ወላጅ ወጣት ልጃቸውን እቃ ለማምጣት አዲስ አበባ ሄዳ ስትመለስ እንደታገተች በእንባ ታጥቦ ለሚዲያችን አስረድተዋል። አዲስ አበባ ቆሼ የሚባል ሰፈር አንድ ሹፌር የውጭ ሀገር ዜግነት ያላቸውን ቱሪስቶች ይዞ በመሄድ እያለ ያስቆሙትና ገንዘብ ካላመጣ እያሉ ሹፌሩን ሲደበድቡት የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ እየተዘዋወረ ይገኛል። እሱም ድብደባውን ችሎ ዝም በማለት በትዕግስት ቱሪስቶቹን አሳልፏቸዋል። ይህ ነገር እጅግ አደጋ ያለው እንዲሁም ነገ ቱሪስቶችም ሆነ እንግዳ ወደ ሀገራችን እንዳይመጡ የሚያደርግ ከባድና አደገኛ ተግባር ስለሆነ የአዲስ አበባ ፖሊስ ወደዛ ሰፈር ፖሊሶችን አሰማርቶ እነዚህን ይህን ተግባር የፈጸሙትን ልጆች እንዲይዙ በሕግ አግባብ እንዲጠይቃቸው በእትትና ለአዲስ አበባ ፖሊስ እናሳስባለን። የአዲስ አበባ ፖሊስና የፌዴራል ፖሊስ የሀገርን ገጽታ የሚያበላሹ ልጆችን አድኖ መያዝ ግዴታው ነው። ሌላኛው ዜና በመዲናዋ አዲስ አበባ የደንብ ልብስ መለያን አስመስለው በመልበስ ህዝቡን ሲያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር ዋሉ። የአዲስ አበባ ከተማ አስተዳደር ደንብ የማስከበር ባለሥልጣንን መለያ አስመስለው በመልበስ ህዝቡን ሊያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸው የከተማው ፖሊስ አስታወቀ። የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ለፋና ዲጂታል እንዳሉት ተጠርጣሪዎቹ የደንብ ልብሱን አስመስለው በመልበስ የባለስልጣኑ ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል የሱቅ ማስታወቂያ ሰርተዋል። ግለሰቦቹ በዚህ ህገወጥ ተግባራቸው በርካታ ሰዎችን ማሳሳታቸውን ነው የገለጹት። ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝም አመልክተዋል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ የያዝነው መረጃ እነዚህን ይመስላሉ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቸር ያቆየን።